ሰላም ሰላም፣ ቤተሰብ እንዴት አመሻችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? እንዴት አደራችሁ? እንደ ሰዓታችሁ አቆጣጠር እንዴት ናችሁ? ሁላችሁም ሰላም እያለሁ ውድ ቤተሰቦቼ ምርጦች። ሰላም ነው። ሁሉ መልካም አላችሁ እንደት ናችሁ? ሁሉ ሰላም ነው። ሁሉ መልካም ቤተሰብ እስከምትገቡ እየጠበኳችሁ ነው ለዛ አንድ የገረመኝ ነገር ነው የገረመኝ በጣም የደነቀኝ የገረመኝ ነገር አለ። ሁለት ነገር ነው ትላንትና ስገርመኝ የዋለው ወይን ስደንቀኝ፣ ሁለቱም ወደ ምሽት አካባቢ ነው የተከሰተ እና ስገርመኝ የነበረ ነው በጣም ማለት ወዴት እየሄድን ነው? ወዴት ነው? ምንድን ነው እያልኩ የነበረው ነው እና ለዛ በዛ ላይ እስኪ ቤተሰቦችን እንደኔ ጥያቄ ከፈጠረባችሁ እንደኔ የተመለከቱ ወይም ደግሞ እንደ ከኔ ያዩ ሰዎች ሊኖሩ ይችላሉ። እና የተለየ እንትኖቹን እንደኔ የገረማችሁ ሰዎች ካለ ትውልድ ወዴት እየሄደ ነው? እንዴት እያለ ነው? ለየትኛው ትውልድ ነው የምናስበው? ለየትኛው ነው? እንትንንለ አንደኛ ወደ እንትኖቹ እመጣለን። ነው ጀመራ ጥያቄ የፈጠረብኝ ሳምሶንም ራሱ አንድ ጥያቄ ፈጥሮብኛል። እንደ ፍቼን እንደ ቀላል ነገር ወይም ትዳሬን እንደ ቀላል ነገር ቁጭ ብሎ ስበቃ እስከ ምበቃ ድረስ ብሎ ሲያወራ ያው አፉን ሞልቶ ስናገር በጣም ገርሞኛል። እሱ በጣም ጥያቄ እየፈጠርብኝ ነበር ለምን ለምን እንደ እንግዳ ራሱ ሆኖ እንደቀረበ ራሱ እኮ ግራ የተጋባው ነበረ ማለት መጋ በዚህን ዘመን ለመፍታትም ወደ ሚዲያ ቀርቦ ፈትቻለሁ ማለት እውቅና መስጠት ነው። አንድ ይሄ ነበረ ጥያቄ ስፈጥርብኝ የነበረው ይሄ ነው። ሁለተኛ ላይ ደግሞ የሳምሪና የሳምሪ የፋኒና የጂጂ ክያ ገርሞኛል። በዚህ ልክ ማለት በዚህን ሰዓት ለምን እሷም የሰባት ዓመት ቆይታ የተቆየ ዛሬ ማውራት እሱስ ለምን እስካሁን ድረስ ችሎ አሁን ማውጣት ጥያቄ ፈጥሮብኛል። ለብር ነው? ለእውቅና ነው? እውቅና ነው እንዳትሉ ያው ራሳቸው በመልካም ይሁን በመጥፎ ራሳቸው እውቅና አላቸው። ለገንዘብ ነው ከተባለ ከስር ያለ ልጆች አላቸው ትውልድ አለ ይማ ያለ በዚህ ላይ በዚህ ልክ እንደዚህ ማውራት ወይም ደግሞ እንደዚህ መውጣት ምንድን ነው ምንድን ነው ማለት? ከዛ ምንድን ነው ትምህርት የሚሆን ምንም ሆን የሚገኘው ነገር ምንድን ነው የምንማረው? ከጂጂም ይሆን ፋኔም ካወራ ይሁን ወይም ደግሞ ሁለቱም ሁለቱም ጋር ለሳሙሪ እና ለሳሙሪ ልጆች አላሰቡ እዛ ጋ ማለት ነው ስናገሩ ማለት። እኔ እንጃ እንዴት እንዳሰቡ አላቅም፣ እንዴት እንደተረዱም አላቅም። እኔ እና እዛች ጋ ልጆቻቸው ነገ ስንቱም ቪዲዮ ነው ፕራይቬት፣ እንኳን ራሳቸው ጋር እንኳን ፕራይቬት እናስቀምጣለን ዛሬ ብር ሰርተንበት ብሎ ብዙ ሰው ቦታ ነው ቢደርሱ፣ ተቆራርጦ ተቆራርጦ ተቆራርቶ ኢንተርኔት ያዘ። በጣም ክፉ ነው። ለነገ ልጆቻቸው ማሰብ ችግር እንኳን እያለ ዋጥ አርጎ ማለፍ ለልጆች ሲባል ማለት ነው። ለልጆቻችን አሁን አባቴ ለአያቴ እንደዚ ያለ አያቴ ለአባቴ እንደዚ ያለች ሁለት ልጆች አሉ። ጻጋ ለሁለት ለልጆች ማሰብ ነው አሁን ማለት በንዴት ወጥቶ ሁለቱም እንደዛ መናገሩ ሳይሆን ልጆቻችን ከኛ ስራ ምንድን ነው የምማሩ? ምንድን ነው ማያገኙ? ምንድን ነው የምለውን ነገር ለምን አላሰቡበትም? ወይስ እንደኔ ሰዎች ጥያቄ አልፈጠረባቸው ይሁን። እኔ ስንት ከካየው ጊዜ ጀምሬ ጥያቄ እየፈጠርብኝ ነበር፣ በጣም ጥያቄ እዚህ ጋም እንደ ጀብድ ሲያወሩ እነዛም እንደዛ ሲያወሩ ነው፣ ይደብ ማለት በጣም ነው የሚያስጠላ። ለትውልድ ማለት ነው ይሄ የምቀመጠው ለዛሬ ብር ሊሆን ይችላል፣ ያልታወቅባቸውም እንጂ የሆነ ነገር ሊሆን ይችላል፣ የሆነ ነገር ሊሰራ ይችላል። የለነጌ ትውልድ ደግሞ ልጆች ወረቀቶች ናቸው፣ አንዴ የያዙትን ነገር አይለቁም። አንዴ በአእምራቸው ውስጥ የተቀረጸውን ነገር መቼም ይሁን መቼም ከልጆች አእምሮ ስለማይፋቅ በዚህ ላይ ማሰብ በዚህኛው ልክ በለልጆች ማሰብ ነው ያለባቸው፣ እንጂ የራሳቸው በጥሩ ይሁን በመጥፎ ይሁን በምንም መንገድ ይሁን ፋኔም እውቅና አግኝቷል፣ አለ እውቅና። ስለዚህ ይህን ኃይል ምንድን ነው? በዚህ በዚህ ልክ ተዋርዶ የሚመጣ ብርስ ምንድን ነው? በዚህ ልክ እንደዚህ ተነጋግሮ ማለት ለኔ እውነት ጥያቄ ስለፈጠረብኝ ነው። እስኪ ጥያቄ የፈጠረባችሁ ሰዎች ለእንደኔ ማለት የገባችሁ ሰዎች ብታብራሩ፣ ብትነግሩኝ እራሱ ደስ ይለኛል። ምንድን ነው ጥቅሙ? ሁለቱም ጋር ያለ ምንድን ነው? ያንሳል። አንስም እኮ ምንም፣ እኔ እንጃ። ሁለቱም ያወሩት እኔ ምንም ትርፉ ሚያንጽ ነገር አላየውም። እዛ ጋኒ ነገር እና ጥያቄ ለዛ ጥያቄ ስለፈጠረብኝ ነው እና ትልልቅ ትናንትናማ ትልልቅ ትልቅ ነገር እኮ ነው። ትልቅ አጀንዳ ተደራረበባችሁ ግን የጂጂ ክያ ተወርቶ ሳያልቅ የሳምሶን ተጭ ተጨመረበት የሳምሶን ተወርቶ ሳያልቅ ጆሮችን ራሱ ጾሙን ይደር እንዳልተባለ ይመስለኛል። አንዳንዴ የሚዲያ ላይ በቃ በየቀኑ አዳዲስ ነገር ማቀበል ለኛ ማለት ነው። በእውነት እውነቴን ነው ማለት ምንም ክፉ ሳሰሙ አትደሩ የተባለ ነው የምንመስለው ምንም ነገር ሳንሰማ ምናድር ነገር ነው የበሰለኝ ያለውና የገረመኝን ነው ጥያቄ የፈጠረኝ። እስቲ እኛም ማስታወቅ አሰሩ እነሱ የእኛ ቤት ውስጥ ቁጭ ብለን የምንሉን እናቶች ወይም እኔን ማስታወቅ አሰሩኝ እስ ለዚህ አጋጣሚ ንንም ታዋቂ አድርጉኝና ማስታወቂያ ሰርቼ ለልጅ ዳይበርና ደፍ እንድገዛላት አድርጉ። እውነቴን ነው። እና ማለት ብዙ ከዚህ የበለጠ እንትኖቹ ያልገባኝ ነገር ስላለኝ ጥያቄ እና ሁለቷችሁ ሁለቱም ለእኔ ትክክል አይደል፣ ፋኒም፣ ጂጅም ሳምሶንም ያወሩት ነገር እኔ ምንም ከሶስቱ ምንም አልተማርኩም። የተማራችሁ ሰዎች ካለ ከዚህም በኋላ እንኳን የምታዩ ሰዎች እንኳን ካለ ኮመንት ላይ አስቀምጡልኝ።